ያማን ሩያን ከልቡ ያምናታ። ሩያ ግን ጎን ለጎን እናቷን እያገዘቻት ነው። ከእናቷ ጋር በመሆን ሜሌክን ለመሰወር እያሰበች ነው። ምናልባት ሰርሀን እንዳይደርስብንና የሆነ ነገር ሜሌክን እንዳያረጋት የሚለው ደግሞ ትልቅ ሰበብ ነው። ሰርሀን ህፃኗን እየፈለጋት ነው። አስፈላጊ ከሆነ ሌሎች ሰዎች ላይ የሚያደርገውን ነገር በሙሉ እሷ ላይ ያደርጋል። ብቸኛ መፍትሄው ይህ እንደሆነ ያምናል። ነገር ግን ኤሊፍ ውስጥ ውስጡን በጣም ብዙ ነገር እያጣራች ነው። ጭራሽ የድምፅ መቅረጫ ነው እነሱ ቤት ውስጥ እያስቀመጠችው። እነሩያ ለቀናት ያህል ሲነጋገሩ የነበሩትን ነገሮች በሽርፍራፊ ስታዳምን ነበረ። አሁን ደግሞ መኪና ውስጥ ቁጭ ብላ እያዳመጠች ሳለ ሜሌክን ይዘዋት ወደ ውስጥ እያገቡ ሲንሸቆሸኩ ሰምታ ወዲያው ነበረ ያማን የጠራችው። ያማንን ጠርታ ማሳየ ነገር አለ ብላ ወደ ቤታቸው ወሰደችው። ያማን ከኤሊፍ ጋር እየተጨቃጨቀ ነበረ ቤታቸው የሄደው እየተነጫነጨ ጨምሮ አላመናትም ነበረም። የሜሌክ ኮፍያ ቤታቸው እስኪገኝ ድረስ እነ ሩያ ቤቱ ሲገኝ ሩያ አፋ እንደተዘጋ ቀረ። ያማን ደግሞ ሜሌክ የትናት ብሎ ይጠይቃል። በቀጥታ ኤሊፍ ወደ ታችኛው ቤት ክፍል እየመራቻቸው ወሰደቻቸው ለሶስት ከዛ ገቡ። ሲገቡ ፍጥጥ ብሎ ሲመለከቱ ባዶ ነው፣ ምንም ነገር የለም። ይህን ጊዜ ሊፍ መነጫነጭ ጀመረች። ሩያ የታለች ሜሌክ ሜሌክን አንጫት አምጫት እያለች ታፋጥጣት ጀመረም። ነገር ግን ሩያ በዝመታ ተዋጠች። እንዲህ እዚያ እዚያ ይቻታለሁ አይቻታለሁ ሲያመጧት በጆሮ ይሰምቻለሁ። የታለች ሜሌክ፣ ሜሌክ፣ ሜሌክ የትን ያለሽ ነው ውጪ እያለች ነበረ። በቅጥሳ ዛው ሊፍ ስትፈልጋት የነበረው ሩያ፣ ሩያ ሜሌክ የትናት ያለችው ሜሌክ የትናት ይላታል። ሩያ እንገቷ እንዳቀረቀረች ቀረች፣ እንባ የትናነቀት ቀና ብላ ያማንን ታያለች፣ ደንግጣለች። ያማን ደግሞ ሩያ፣ ሜሌክ የትናለች አነግርኝ ብሏት ብዙ ከጠየቃ በኋላ ትቷት እየሄደ ነበረ። እሷ ትከተለዋለች። ነገር ግን ሸምኒ ሜሊክን ይዛ ደብቃት እየወጣች ነበረ። አትፍሪ አትፍሪ፣ ችግር የለም እሺ ትላታለች። ወደ አክስትሽ ነስሊያን ነው የምወስድሽ እያለች አልነበረም። ነገር ግን ሜሊክ በጣም ፈርታለች። ይኸውልሽ፣ ምንም አፍሽን እንዳከፍችሽ ይኸውልሽ፣ ሰራን አያገኝሽም። ሰራን ካገኝሽም ምንም ነገር እንዳትናገሪ አለበዚያ፣ ከባድ ነው የሚሆነው ለአንቺም ለሩያም፣ ትላታለች። እህቴ ሩዬታለች፣ እሷን እሷ ነው እምፈልገው እያለች ሜሌክ ጠይቃለች። ትመጣለች ትመጣለች፣ አንቺ ብቻ አፍሽን ዝጊ እሺ። በጭራሽ እንዲሁ ነው ብለሽ እንዳትናገሪ እያለቻት፣ እያሳመነቻት በቀጥታ ወደ ነስሊያን ቤት ይዛት እየመጣች ሰራንም እየመጣ ነበረ። በድንገት መኪና ውስጥ ሆኖ አያቸው። ሰራን ሲያያቸው ደነገጠ። ወዲያው ከመኪና ውስጥ እየወጣ ነበረ። ያማን ደግሞ በአንድ በኩል በየክፍሉ እየዞረ ሜሌክን እየፈለጋን ነበረ። የለችም፣ የለችም። አሁን የት እንደደበቅሻት ተናገሪ፣ የት ናት? ያለችው እናትሽ የት ናት? ሜሌክን ምንድን ያደረገቻት? ተናገሪ እያለች ኤሊፍ ሩያን ታፋጥታታለች። ሩያ አፋ እንደዘጋ ቀረ። እንዴ እዚህ ነበረች አለ ሜሌክ፣ እዚህ ነበረች። ኮፍያዋን አግኝቻታል፣ አግኝቻለሁ፣ የታለች ሻሆን እያለ ያማንም ቢሆን ሩያን እየጠየቃን ነበረ። እንዲህ ለሁለት አፋጠዋት እያለ ነበረ በድንገ ድንገት የሚሊክ ድምጽ በውጭ በኩል የተሰማው ልቀቀኝ ስትል ስትታገል ድምጽ ሰሞ፣ ከዛ ያማን እንዲሁም ኤሊፍ በፍጥነት እየሮጡ እየወጣሉ፣ ሩያም ስትከተላቸው ነበረ። ሰርሀን ነበረ ህፃኗን ሚሊክን ልውሰድሽ እያላ ሲታገል የነበረው። በአንድ በኩል ሼብኔም ደግሞ እንደዛ ለም፣ ተረጋጋ እያለችው ነበረ። ኤሎሽ ልውሰድሽ፣ አብረን በመኪና እንንሸራሸር፣ ሽርሽር ልውሰድሽ። ቆይ አንድ ጊዜ ይላታል። አንተ ሰርሀን ተጠርጋ፣ ተረጋጋ፣ ተረጋጋ ቆይ አንድ ጊዜ፣ እንዴ ቆይ አንድ ጊዜ እያለችው ነበረ ሼብኔም። እሱ ግን ኤሎሽ እቺ ልጅ ሁለታችንም ትጨርሰናለች። የእኛ መጨረሻ በዚች ህፃን ልጅ ምክንያት ነው። ኤሎሽ ቢቀረብን ይሻላል፣ ሼብኔም ቢቀረብን ሊሆን ይሻላል ብሎ ቶሎ መኪና ውስጥ ገባ። አይዞሽ አይዞሽ፣ ምንም ችግር የለምሽ፣ አትፍሪ አሁን ሄዷል፣ አትፍሪ እያለች አን ነበረ። በሌላ በኩል ነስለና ጉቨን ሊጋቡ ብለው ወደ ጋብቻ የሚፈጸመበት ቦታ ሄደው ነበረ። ነገር ግን ነስለን ባለተዳር እንደሆነች ተነገራት። ይሄ በጭራሽ ያልጠበቀችው ነገር ነው። አሁን ተበሳሽተው እየተመለሱ ናቸው። እኔ አላምንም እኔ አላምንም። ሰርሐን በዚህ ርቀት ሊበቀለኝ ይሄዳል ብዬ አላሰብኩም ነበረ። ምንድን ነው ያደረገው ትላለች። ታውቂያለሽ፣ እኔ አልገረመኝም አልገረመኝም። በቃ የሚገርም አጋጣሚ አጋጣሚ፣ እድሉን ነበር የጠቀመበት። ነገር ግን ይሄ በጭራሽ የሚቀየረው እውነታ የለም አይኖርም። አሳየዋለሁ አሳየዋለሁ ይላል ጉቨን። እቤት እስከሚደርስ ድረስ በጣም ቸኩላል። በመጨረሻም ደረሱ። ከዛም በኋላ የተከፈተ ነው። ወደ ውስጥ ሊገቡ ናቸው ነስሊያን እንዲሁም ጉቨን። ድንገት በሩ ሲከፈት ግን ሰራንም ከውስጥ ወደ ውጭ እየወጣ ነበረ፣ እየወጣ ተያዩ። ሁለቱም መኪና ውስጥ ናቸው ያሉት። በዚህ መንገድ ሲተያዩ ጉቨን ተናደደ። ሰራንም ምንድነው ወደ ኋላ ተጠጋ እንጂ ሉጣና ከዛ ትወጣላችሁ እያለ ነበረ። እንዲህ እያለ ሲጮ ይህን ሰውዬ ዛሬ ያሳየዋለሁ እያለው ጉቨን ከመኪና ሊወጣ ነው። ጉቨን ቋ እንዴ ተረጋጋ ትለዋለች ነስሊያን። እሱ ደግሞ ናስኪ ጣ አንተ ናውጣ እስኪ ይለዋል። ሰራንም ወጣ፣ ምንም የሚፈራው ነገር የለም። ጉቨንና ሰራን ተፋጠጡ። አንተ ምንድነው ያረኩ አንተ ግን ሰውነህ ሰውነህ ምንትሊና ነው ያለህ እያሉ ነበር ምን ላርገ እያለ ነበረ። እንዴት እንዴት ታደረጋለ እያለ በቀጥታ እያነቀው ነበረ። ነስ ሊያንገላግል እየሞከረች ነው። በአንድ በኩል ያማን እና ኤሊፍ ሜሌክ ላይ ደረሱባት። ሜሌክ ከሸብኒም ጋ ነበር የነበረችው። ሜሌክ እያለ ያማን መጣ። ያማን ረ ያማን ረ፣ ሊደባደቡ ናቸው ምንድን ነው እየሆነ ያለው ነገር ብላ ሸብኒም እየጠቆመችው፣ እዚህ ጋለ ጥቂት እያመለጠች ነው። ከዛ በኋላ ኤሊፍ በቀጥታ ሄዳ ሜሌክን እያቀፈቻት፣ ጉቨን እና ሰርሀን እርስ በርስ ይገፈታተራሉ። ከዛ ጉቨን አሳያሉ ብሎም ሰርሀንን አፍንጫውን መታው። ያማን ይሮጣል፣ አባዬ አባዬ እያለ እየታገለ ነበረ። ጉቨን በጣም ከመበሳጨት የተነሳ ሰርሀን እዚሁ ሊጨርሰው ነው ነገር ግን ያማን መሀል እየገባ ነበረ፣ እየገላገለ ነው። ምንም አታመጣም ነገርኩ እኮ እያለ ሰራን ይናገራል። ሸብነም እና ሩያ ያው ለነሱ እየቀረቡ ናቸው። ምን እየሆነ ነው ያለው እያለ ያማን እየጠየቀ ነበረ። ያማን አለ እንኳን ደስ አለ ያልኩት እኮ ነበር እኮ አይገርምህም አባተ በጣም መልካም ዜና በሰርኩት ደስ ብሎት እኮ ነው እያለ ነበረ። ጉቨን ባሰበት ያማን ይታገለዋል። እንዳትሄድ እያለ ጭምቅ አርጎ ሲታገለው ጉቨን ዘሎ እንደገና ሰራንን እየመታው ነበረ። ዝም ብሎ በተደጋጋሚ አፉን እየመታው ሰራን ራሱን አይከላከልም። ካፉ ደም ይወጣሻለ። መጥማጥ አጠፋለሁ በዚ በዚያ አይቀጥልም እያለ ነበረ አይሆን ለምንም አታመጣም አልኩህ እኮ እውነቱን ትቀበላለህ፣ እያሉ ነው። ያማን ደሞ አባዬ ተረጋጋ፣ ተረጋጋ አንድ ጊዜ ታገስቆ አንድ ጊዜ እያል ነበር። ሰራኔው ላታለላት፣ እናትህን አታለላት ሻወዳት ሲሎ ነበር። አንተ ምንድነው ያረከው? እያለ ያማን ይጠይቃል። ከዛ ሰራን ደሞ ምን እንዳረኩል ንገራችሁ፣ በመጨረሻም የኔ የሆነ ነገር የኔ ሆኗል እያል ነበር። ዝም በልበቃ፣ ሰራን በኋላ እናወራለን ትላለች። ነስ ሊያን በኋላ እናወራለን፣ ችግር የለም ደስ እንዳለሽ። ምክንያቱም የኔ ውድ ከዚህ በኋላ በጣም ብዙ ጊዜ አለን አብሮ የምንሆንበት ነው ነበር። ውዷ ሚስቴ እይ፣ ተጋብተናል። ከዚህ በኋላ በቀላሉ መተውሽም እንዳይመስልሽ በሆነ ነው መፍታት ቀላል አይሆንም በጭራሽ አታታልሉኝም እያለ እየተናገረ እና አላስ ኤጄና እንዲሁም ቻላ ተሰብስበው ወጡም። ከአሁን በኋላ እኔም መፍታት ቀለል ቀለልንልሽም እያለ ሰራን ይዝታል። ጉቨን ከልቡ ነበር የተበሳጨው። ሄደና እንደምንም ብለው ያማንን አስለቅቆ በቀጥታ መታው። ፊቱን ሲመታው እሱ ተሽከረከረና ወደቀ። ሲወድቅ ከጀርባው የሆነ የመንገድ ዳር ጠርዝ ነገር እየመታው ነበረ። ሰራን እዛው ፀጥ ነበር ያለው። ሁሉም ደነገጡ። ነገሮች ወደ አስከፊ ሁኔታ እየተቀየሩ ናቸው እና አላዝ እየመጡ አባዬ፣ አባዬ፣ አባዬ እያለ አላስ እየቀረበ ቆቆ አላዝ፣ አትንካ፣ አትንካ፣ ቆይ አንዴ፣ አምፑላንስ ጥሩ፣ አምፑላንስ ጥሩ እያለች ነበረ ነስሊያን አምቡላንስ እንዲጠራ እየጠየቀች ነው። ጉቨን እና ያማን ግን ደንግጠው እየተመለከቱ ነበረ። በፍጥነት ወደ ሆስፒታል እየወሰዱት ናቸው። አምቡላንስ መጣ። አሁን ነስሊያን ሰራንን አምቡላንስ ውስጥ እንዳለ በዛው ጭልጥ ብሎ እንዳሄድ እርዳታ እያደረገችለን ነው። ሰራን ግን ገና ከሆኑ እጁም ላይ እግሩም ላይ ምንም አይነት ስሜት እየተሰማ አለም። ሰራን ሰራን፣ እዚህ ይሰማል ትላለች እጁን እየነካች ስሜት የለም። እግሩንም እየነካች ይሰማል እያለች ስጠይቀው እሱ ግን በዝምታ እንደተዋጠ ነበረ። በፍጥነት ወደዛ ቦታ መድረስ አለባቸው። አላዝ እንዲሁም ቻላብረ ወደ ሆስፒታል እየሉ ናቸው። አምቡላንሱን እየተከተሉ ይሄ ጉቨን የሚ የሚባል ፎቅ ምንድን ነው የሚያደረገው? ይሄ ያማን የሚባል ጅኛቱስ ከገባ ጊዜ ጀምሮ ህይወታችን ተበጥብጧል እያለች ነበር ቻላ እያለቀሰች። አላዝ ደግሞ በጣም አበዙት፣ አበዙት እያለ ስልክ ደወለ። ሄሎ አዎ፣ ወንጀል ለመመልከት ፈልጌ ነበረ እያለ ጉቨን ላይ እየጠቆመበት ነበረ። ቻላ ደንግጣ እያየች ነው። አ አባቴ ቤታቸውን አካባቢ ተጠቅቷል፣ ጥቃት ደርሶበታል እያለ በዚህ መንገድ ጠቆማ ሰጠ። ጉቨን አይድን ነው እንደዚህ ያደረገው ብሎ ኬስ እየመሰረተ ነበረ። ቻላ ታለቅሳለች። በወንድ በኩል እንነስ ለንም ቢሆ ነው። አብረው ከነሰርሀን ጋር እየሄዱ ናቸው። ጉቨን እና ያማን አብረው መኪና ውስጥ ናቸው። ጉቨን አሁንም እያበደ ነው። ያማን ደግሞ አባዬ የተረጋጋ ጥሩ አይደለም እያሉ ነበረ። ተመልከት እናትን አታለላት ስማ እንድትቀይር አረጋት ወረቀቱ ላይ የሚለው ሌላ ነገር እኮ ነው እያለ ነበር። በስሜት መኪናውን እየነዳ ያለው ጭራሽ መንገድ ሲዘጋጋበት ከፊት ለፊት ያሉትን ባለመኪኖች እየተሳደበ ጉቨን በጣም እል ውስጥ ገባ፣ ተበሳጨ። ኤሊፍ ወደ ያማን እየደወለችለን ነው። ሄሎ ያማን በቃ ትጨናነቀ ሜሌከን ይጋርናት ያለችው እያለች ነበረ። ፖሊስ በዚህ ጉዳይ ጣልቃ እንዳይገባ እያለ ነበረ። ወደድክም ጠላህም ጣልቃ ይገባል። ኤሊፍንን ደና ቦታ ወስዳት አለው። አንተ በቃ ከእናት ጋር አሁን እያለች ስልኩን እየዘጋች ነበረ። ከዛም በኋላ በቀጥታ ኤሊፍ ልትወስዳት እየወጣች፣ ከዛም በኋላ ሼብኔም ቆይ አንዴ፣ ቆይ አንዴ ስትላ ነበረ። ምን ፈለግሽ? ምን ፈለግሽ? ልጅቷ ምን ታርጋችሁ? በእርግጠኝነት አንቺና ሩያ የሆነ የደበቃችሁት ነገር አለ ትላታለች። ሩያ እየሮጠች ሄዳ ወደ ቤቷ ገባች። በርጋ ተለጥፋ ስታዳምን ነበረ። እንዲህ ኔ ውድ ምንድነው የምትዩ ደግሞ? በአሁኑ ምንም እየገባኝ እኮ አደለም። ሜሌክ ለምን እንደሆን አላቅም፣ ፈራችና መጣች ወደኛ ለምን እንደሆን እኔም አልገባኝም። ታዲያ ቤታችን መዝጋን ነበረብን፣ እንደዚህ ማድረግ ነበረብን ትላታለች። የሆን ነገር ደብቃችኋል፣ እደርስበታለሁ። ልንገርሽ፣ እቺ ልጅ የሆነ ነገር ታውቃለች። እጠይቃታለሁ፣ ትነግረኛለች። ሼብኔም ከዛ በኋላ ግን ከባድ ይሆናል። እሺ ሩያ እየሰማሽ ነው አይደለ? ከዛም በኋላ ግን ከባድ ይሆናል። ያኔ መደባበቅ የለም ብላ ህፃኗን አቅፋት እየወጣች ነበር። ፈጣሪ ሆይ ትላልሽ። ሸምኒ ወደ ውስጥ እየገባች ነው። ድንግጣለች። ወደ ውስጥ እየገባች ሩያ ሩያ የሆን ነገር ሰምቻለሁ እያለች እኮ ነው። እች ልጅ ምንድን ነው? ስለ እኛ እንዴት ነው የምታውቀው? እንዴት ነው ያወቀችው? እንዴት ነው የምናወራው ነገር ልትሰማ ይቻለችው? በማለት ጠየቀቻት። አላውቅም እማዬ፣ ፖሊስ ናት እኮ አልኩሽ እኮ ፖሊስ ናት። በቃ ልክታክ ትችላለች ስትላት፣ ፖሊስ ፖሊስ፣ በእርግጠኝነት የሆን ነገር ስትላት ነበር። አዎ የሆን ነገር አለ በእርግጠኝነት። ልንገርሽ የአማንን ማን እንዳገተው ስለገተው ትክክለኛ ነገር ካላወቀች አታቋምም ስትላት፣ ዘንቤ ዘንቤ አንዴ ቆይ አንዴ ተላታለች ሸብኔም ወደ ውስጥ እየገባች ነው፣ በጥርጣሬ ሩያ ትከተላታለች። ኤሊፍ ሜሌክን ይዛት ወደ መኪና ውስጥ ገባች። ከዛም በኋላ ይኸውልሽ ሜሌክ፣ ከዚህ በኋላ እኔ አብሬሽ ነኝ እሺ፣ ችግር የለም እያለች ነበረ። ከዛ እስኪያውን ደግሞ የሚያወሩትን እንስማ ብላ ወዲያው ላፕቶፑን አወጣች። ዝምብራ ዝም ብላ እየተከታተለች ነበረ ሩያ። እማዬ ምን እየተካሄደ ነው ያለው ብላስጠቅ ስጠይቅ ድምጽ እየተሰማ ነበረ። ኤሊፍ ግራ ገባት። ምን እየወሩ ነው ብላ ድንግጣ ትኩረቷን በሙሉ ሰበሰበች። ነገር ግን ሸብኔም እየፈለገች ነው፣ የሆነ የድምጽ መቅጃ ነገር ቤታቸው እንደተቀበረ ጠረጠረች። አሁን ደግሞ ሩያ አልገባትም፣ እማዬ ምን እየሰራች ነው ብላ እየጠየቀች ብቻ ነው። ሸምኒም ደግሞ ዝምበይ ትላታለች። አሁን መፈለጓን እንደቀጠለች ነው። ባንድ በኩል ኤሊፍ በጣም ፈርታለች። ሸምኒም አሁን መፈለጓን ቀጠለች። ማየ ምንድነው ትላታለች። ቆይታ ታገሽ፣ ዝም በይ እያለቻት በመጨረሻ ጠረጴዛው ስር ድምጽ መግጃውን አገኘችው። ስታገኘው ለሩያ ስታሳያት ምንድነው ስትላት ዝም በይ ብላ ብርጭቆ አስከተተች። ወስ ስትከተው በአንድ ጊዜ ነበር ግንኙነቱ የተቋረጠው። በአንድ ጊዜ ነበር መስመሩ ተቋርጦ ኤሊፍ በመጨረሻ መጥፎ ድምጽ የሰማችው ። ኔትወርኩ ተቋረጠባት። ከዛ ታናደደች። ከዛም ወደ ሜሊክ ዞር ብላ ሜሊክ ከዚህ በኋላ አብረሽን ትወኛለሽ እሺ ችግር እኔ አሁን ጥሩ ቦታ ወስድሻለሁ። የተፈጠረውን ነገር እዛ ትነግሪኛለሽ። በቃ ኒድ ብላ መኪናውን አስነሳች። እየሄዱ ናቸው። ኤሊፍ የከሰረች ይመስላል አሁን እና አላዝ አባታቸውን ሆስፒታል ይዘውት መጡ። በቀጥታ ወደ ውስጥ እያስገቡ ናቸው። ወደ ውስጥ እየገቡ ድንገ ጉቨን መጣ። ኦፕሬሽን ላይ ከሄድ እሱን ሰርጀሪ ሊሰራው፣ አላዝ ደግሞ ጉቨን የሚባል ሰው አባቴን ጫፉን አይነከውም እያለ የጭሆ ነበረ። ጉቨን ደግሞ ወደድክም ጠላም እኔ ከተማ ውስጥ አሉ የሚባል የሰርጀሪ ባለሙያ ነኝ፣ ልስራው አባትን እያል ነበር። አይሆንም አይሆንም ይሏል። ያማንም ጣልቃ እየገባ ነበር። አላዘን ተረጋጋ ያለው ስማ ምናልባት አባቴ የጀመረውን ነገር እዛ ጠረጴዛ ላይ ቢጨርሶስ ማን ያቀል? አባቴን ቢገለውስ እያለው ነበረ። ከዛ አላዝ በመጨረሻ ጨከነ። ማንም ሰው አባቴን አይነካውን ብሎም። ከዛ በኋላ ነስሊያን ምንም ማድረግ አልቻለችም። ሌላ ዶክተሮች እየጠራች ነው። ጉቨንም ቢሆን ምንም ማድረግ አልቻለም። እየሄደ ነበረ። ጉቨን ወደ ውጪ እየወጣ ነስሊያን አላዝን ተረጋጋ ብላ እያቀፈችው ነበረ። ኤጂም እያለቀሰች ነው። ከቻላ ጋር ተቃቅፋለች። ከዛ ነስሊያን ወደ ያማን ተጠግታ ያማ ሂድ ከአባቴ ጋር ሆን እያለችው ነበር። ያማ ስቷቸው ይሄዳል። እኔ አላምንም፣ እኔን አላምንም፣ እንዴት እንደዚህ ይደረጋል? እዚህ ድምፅ መግጃ እንዴት ታስቀምጥብናለች? ትላለች አሁን ሸምኔ በመጨረሻ የድምጽ መቅጃውን አግኝታለች። እኔ ላብድ ነው ላብድ ነው፣ እስካሁን ድረስ ምን ስሰማን ነበረ? ፖሊሶች ሲከታተሉን ነበር ማለት እኮ ነው። ጨራጨራችንን ሲሉ ነበር ማለት ነው ፖሊሶች። እሺ ምን ያህል ነው የምታውቀው? ምን ያህል መረጃ አላት እያለች ስትጠይቅ ነበረ። ያው ስለ እኛ ብዙ መረጃ አላት፣ ስለ እኔ፣ ስለ አንቺ፣ ያማንን ስለከበቡት ሰዎች፣ በአጠቃላይ መረጃ አላት። እንዲሁም የሆነ የመረጃ ዶሴ አላት አለቻት። የምን ዶሴ? ስለምን ዶሴ ነው የምታወ ተላታለሽ። የምም ግራ ገብቷት መረጃ አላት አልኮሽ እኮ በቃ ስለ እኛ ብዙ ነገር ያሰባሰበችበት እኛ ቤተሰብ ውስጥ በጣም ብዙ ብዙ ቆሻሻ ነገር ሲካሄድ ነበረ፣ ለምሳሌ የአጎቴ ኤልሸፍ አማማት የአጎቴ ኤልሸፍ ልጅ አማማት፣ የያማን እገታ እያንዳንዱ ነገሮች በሙሉ ሚስጥር ናቸው ይመስለኛል። እሱን ነገር ለማወቅ እየሞከረች ነው ትላታለች። ሸብኔም የመረ የበለጠ በጣም ፈራች። እንዴት ነው እንደዚህ የሚሆነው እያለች ነው። ሜሌክ ትነግራታለች። ከነገረቻት ግን ከባድ ነው የሚሆነው። ሩያ ሩያ የወልሽ ሰራን አሁንም ቢሆን ነጻ ነው የሚሆነው። ነገር ግን እኔ ምስኪኗ በማል ቤት ለሁሉም ሰው ዋጋ ከፍላለሁ። እዚህ ጋር በማል የመስዋት በግ ነው የሚያደረጉኝ። ምንም በኋላ ረኩት እያለች ነበረ። ከዛ ለሚወለደው ልጅ ስቲ አብረሽኝ እያለች ነው። ሩያ አብራት እንድትዋሽና አብራ ያማንን እንድታጭ ስትበረብር እየጠየቀቻት ነው ለምን ያህል ጊዜ ነው የምታገስች? ትላታለች መታገስ አለብሽ ልጅንም ይቀረዋል እያለቻት እየጠየቀቻት ነበር። በተለይ ደሞ የዛ ዕለት ወንድሟ የላከውን ቪዲዮ ማጥፋት እንዳለባትና እሱም ቪዲዮ ፈልጋ ካላጠፋችው ሰርሀንና እሷን እንደሚያጠምዳት ነግራት ዞር ትላለች። በሌላ በኩል እነ ቻላ አሁንም የአባታቸው ሁኔታ አሳስቧቸው በውጭ በኩል ናቸው። አባታቸው ሰርጀሪ እየተሰራለን ነው። ምን ማለት ነው ማይሄ ምን ማለት እንዴት እንደዚህ ይደረጋል? እንዴት ነው አባቴ እንደዚህ ንጣጣውስ መከቸው ስለ ነበር፣ ቻላ ዘመበይ ስለማታውቂው ነገር አታውሪ በማለት ነስ ሊያን እየተቆጣቸው ነበረ። ከጀምሩም ጉቨን ሆን ብሎ ሰራንን እንዳላጠቀውና የሁሉ ነገር የመጣው በሰራን ምክንያት እንደሆነ እየነገረቻቸው ጉቨን እና ያማን ብዙ ማራቁ መዛው ወለሎ ላይ የነበሩ ጠጋ ብለው ቆመው የነበረው በተለይ ደግሞ ጉቨን እስካሁን ድረስ ለነሱ ያደረግላቸውን መስዋዕትነት እየነገረቻቸው ነበረ። በተለይ ቅርብ ጊዜ ከሞተው ከዛፈር ደምሪያን ጋር በተመለከተ ተመለከተ ጉቨን ምን ያህል መስዋዕትነት እንደከፈለ እየነገረቻቸው ነበረ። እና ከዚህ በሌኛ ነገር ነው የሚቀጥለው እያለ አላዝ ይናገራል። አላዝ ምን ለማለት ፈልገ ነው? እስኪ ነገሩን ግልጽ አርግልኝ። እስኪ አባቴ አታሎኝ አለኩ። አታሎኝ አገባኝ። እና እዚህ ጋር ጉቨን መጥፎ ሰው ነው እያልከ ነው። ስለምን እያወራክ እንዳለ ግን ታውቃለህ? እያለች የጥቅቹ ነበር። ማ አባዬ እንደዚህ ነው፣ በቃ አባዬ እንደዚህ ነው። እያንዳንዱ አጋጣሚ ለራሱ ድል የሚጠቀም ሰው ነው። በቃ እንደዚህ ዓይነት ሰው ነው። በቃ በቃ፣ እንደዚህ ዓይነት አባት አለኝ። ምነት የተረገመ ጉድ ነገር ነው እያለ አላዝ ጭንቅላቱን እያሸ ነበረ። እማዬ ግን ይህን እውነታ አንቀይረው፣ ማኔም አልቀይረው መቀየ አንችልም ግን ነው መልሱ። ይሄ ይገባዋል፣ ይሄ ይገባዋል አባዬ ብሎ እየጠቃት ኤጄ ቁጭ ብላ ማልቀስ ጀመረች። ኤጄ ተረጋጊ፣ ተረጋጊ ኤጄ አታልቅሺ እያለች ነበረ። በአንድ በኩል ቻላ ምትሆን ኤጄ አታልቅሺ፣ ማልቀስ የለብሽም እንደ አባዬ ይሄ እንባ ይገባዋል? አይገባውም እኮ እንደውም ማ የቤት ሞት አንደኛ የሚደሰት ወሱ ነው ብላ ስትናገር፣ ቻላ በቃ ዝም ትላታለች። ድንገት ኤሊፍ እየመጣች ነው። ያማን ሜሌክን እንግዲህ አሪፍ ቦታ ውስጃት አለው። ከሆስፒታሉ ከሆስፒታል ፖሊሶች ጋር እያወሩ ነበረ። አንተን እንግዲህ ያው ለምርመራ ፖሊስ ጣቢያ መውሰድ አለብን ስትል ነበረ ኤሊፍ። እንደዚህ መሆን የለበትም ባክሽ፣ ይሄ ሆን ተብሎ የተደረገ ነገር አይደለም እያላን ነበረ ያማን፣ ነገር ግን ኤሊፍ ክሱን የመሰረተው ደግሞ አላዝ ነው። እያለች አሁኔ ነኝ እያለ አላስተቷቸው እየወጣ ነበረ። አላዝ የማየን ነገር ባካታርግ እያለ ያማን እየጠይቆ ነበረ። ንስሊያን እየሰማች በሩቁ እየመጣች ነው። አሁን ጉቨን ሊወስዱ ናቸው። ሼድጅ ደግሞ ምን ለማድረግ እየሞከረ ነው ይላል ያማን በቦታው ስለነበረ የተፈጠረው ነገር አይቷ። ንስሊያን መታ ምን እየሆነ ያለው ብላ ጠይቃለች። ከዛ በኋላ ያማን አላዝ አባቴ ላይ ክስ መሰረተበት ብሎ ነገራት። ምን ትላለች ደንግጣ። ቻላ ደግሞ ደግ ያረገሳይ እያለች እሷም ብትሆን በአላዝ ነገር ደስተኛ እንደሆነች ትናገራለች። እኔ መመስከር ካለብኝ እመሰክራለሁ፣ ሆን ብሎ ነው አባቴን ያጠቀው ብላ የተናገረች ነበረ። አሁን ጉቨን ሊወሰር ነው ተሳስረው በር ላይ ፖሊሶች እየጠበቁ ናቸው። ነስሊያን ግራ ገባት። ነስሊያን በሁለት አቅጣጫ የምትፈልጋቸውን ሰዎች እያጣች ነው። በአንድ በኩል ያማን ከአባቱ ጉቨን ጋር ሆኖ ከሆስፒታል እየወጣ ሼብኒምን እንዲሁም ሩያን በር ጋር ያገኟቸው ነበረ። ጉቨንን እየወሰዱት፣ በአንድ በኩል ኤሊፍም ዝም ብላ አየቻቸውና ሄደች። ፈጣሪ ሆይ፣ እች ልጅ ቆይ ምን ሆና ነው? ምንድን ነው የምታስቡን? እኮ እየገባኝ አደለም። ያማን ያማን፣ ቆይ ምንድን ነው ሩያ? የተፈጠረው ነገር ነገረችኝ። በጣም ነው የሚያሳፍረው፣ ያሳፍራል። እውነት ደንግጫለው። እች ልጅ ምሮ በእኛ የምትመራመርብን? ምንም እየገባኝ አደለም። እንዴ ምንድን ነው? ይኸውልህ፣ ሩያውን ስታለቅስ ነበር የዋለችው። እንዴት እንደዚህ ይደረጋል? ሜሌክ ከቤት መጣች። ሩያን ፈልጋ ነበር የመጣችው እና አትግቢ ብለን ማባረር ነበረብን እሷን። ይሄ ምንም ከእናንተ አይጠበቅም። በነገራችን ላይ አንዳንዴ ሳስበው አንተ ለሩያ አትገባትም ብላው ሄደች። ከዛ በኋላ ዞሩ ስትል ለሩያ ምልክት እየሰጠች አልነበረም። ያማን ይህን ጊዜ ሩያን ይቅርታ እየጠየቀ ነው። ይቅርታ አድርጊልኝ፣ ይቅርታ የእውነት ኤሊፍ በዚህ እርቀት ትሄዳለች ብያ አላሰብኩም ነበረ እያለ ነበረ። ድንገት ኤሊፍ መጣች። ያማን ትሄዳለህ ወይስ እኛ ተተንድ እያለችው ነበረ። መጣሁ መጣሁ ይላል። አሁንም እሷን እንዳቀፋት ይቅርታ ጠይቋት። በነገራችን ላይ ያው በቃ በኋላ እንገናኛለን፣ አሁን ከአባቴ ጋር መሆን አለብኝ፣ እዛ እየሄድኩ ነው ይላታል። ይቅርታ እየጠየቃት አሁን ድጋሚ ይሄዳል። በኩል ጄሱርና አሲ ስራቸው ላይ አተኩረዋል። አሁንም ስራቸውን እየሰሩ ናቸው። በድንገት ያቺ ካላዝ ጋር መተው ነው ልጅ መጣች። አሲ ተናዳ ምልቶ መጣች ብላ እየጠየቀች ድንገት እና ያቁም መጡ እና ያቆብ መጣው ከጄሱር ጋር እያወራ ነበረ። ሱ ሱር እንዴት ነው ቻላ ምንም የነገረች ነገር የለም ትናንትና የሆነ ሚስጥር ነግራኝ ነበር አልነገረችም አለ ብሮ ምታወራው እያለ ጄሱር ይናገራል። አይ ትናንትና ብቻዋን አገኘዋትና አቤት ድረሸኘዋት ሲሉ ነበረ። ጄሱር እስክሪብቶ ይዞ ነበረ ካሎጋውስ እያለ ነው። ድንገት ቶልጋ መጣ ገንዘብ እየሰጠ እና ያቆብ በቀታ ለቀውላቸው ይሄዳሉ። ጄሱር ተናዶ ወደ ቻላ ደወለ። ሄሎ ሌልቷ የነሽ ምን እያረግሽ እያለቀሽ ነው ይላታል። ከዛ በኋላ እሷ እያለቀሰች ነበር እንዴ እያለቀሽ ነው እንዴ ይላታል። እየተፈጠረውን ነገር ነገረችው ነው እንዴ መጣ መጣን እንመጣለን እያለ ሰልጉን ዘጋው። ዶክተር ጉቨን ሰርሀን ሳይጎዳ አልቀረም መሄድ አለብኝ እንጠይቀው እያለ ከአሲጋ በቀጥታ እየወጣ ነበረ። አሁን ቀዶ ሕክምና እስኪጠናቀቅ ድረስ ሁሉም ጨንቋቸዋል። በራ አካባቢ ተቀምጠዋል። ነስሊሃንም ተቀምጣ ነበር። ድንገት ሸብን መጣች። ሽቦ አራኔ ነገር ስልችትን ያለኝ ስልችትን ያለኝ በቃ እኔ እኮ ሰርሀን ግራ እኮ ነው የሚያጋባኝ። በቃ ይው ምንም በቃ እንደው ለሰው ማይሆን እኮ ሰው እኮ ነው እሱ። ተመልከች እያንዳንዱን ነገር እንደሚያበላሸው እንዴት እንዴት እንደሚበጠብጠው ትላታለች። አዎ እሱ እንደዚህ እኮ ነው ስትራ ነበር ሸምኔም ደግሞ ምልሽ በቃ እኔ ሆነ እዚህ ጋር እንዲረዳኝ እንዲያ ግዜ ነበር የፈለጉት እሱ ልጆች አባት እኮ ነው። አሁን እኔ ህይወቴ ጨለሞ ህይወቴ እንድሰመሰቃቅሎ ምን የሚጠቀመው ነገር አለ ስራታለች በነገራችን ላይ ጓደኝ መጥፎ ሰዎች መቼም ቢሆን እንደዚህ አይጎዱም። በቃ እነሱ ሰውን እያቃጠሉ ይኖራሉ፣ እነሱ ምንም አይሆነም እያለች እየመከረቻ ነበረ። ምናልባት ግን ሰራ እየተደረገለት ያለው ህክምና በጣም ከባር ስለሆነ በሞትና በህይወት መካከል ነው ያለው። ጎቨርነር ወደ ፖሊስ ጣቢያ አመጡት። ወደ ምርመራ ክፍል እያስገቡ ነበረ። ኤሌፍም ልገባ ነበር። በቃ ያማን ቃሉን ልቀበልና ያው አስፈላጊ ከሆነ ከንተ ምንቀበላለን ብላል። ሲሄድ ነበር ቆይ አንዴ ንዴ ብሎ እጇን ያዛት። አቤት ስ ነበር ምንድነው? ደግሞ ምን ፈለግሽ? ደባው ነው ምን እያርሽ ነው ያለሽ አንቺ ምንድነ ምፈልግ? ቆይ ሩያ ምን ታርግሽ? ልጅቷ ምንድነ ምታደረጊያት? ቆይ አንቺ ቀናት ነው እያለ ነበረ። የለ ሜሌክ ድህና ቦታ ነው ያለችው፣ ምንም አታስብ አለችው። ለምንድነው ሩያ እንደዚህ ምጣረጥረያት? ምን ታርግሽ ከሩያ ሩያ ከኔ በላይ የሚያውቃት የለም ረፊ እያለ እየተቆጣት፣ ድንገት ነበረ ኮሚሽነሩ የመጣው። መጣና ኑ ላናገራችሁ ብሎ አስገቧቸው። በሌላ በኩል ሸብኒም የሰራን ስልክ እየፈለገችው ነው። ሰራን ስልክ ውስጥ ያ ቪዲዮ አለ፣ እሱም ቪዲዮ ካጠፋቸው ትተርፋለች። ለእሷ ብዙ ነገሮች ቀላል ይሆናሉ። አሁን ስልኩን ካገኘች በኋላ ለመክፈ ለመመልከት እየሞከረች ነው አሁን። እና ያማን ቢሮ ገቡ። ከዛ ኤሊፍ የሚያምና ጠፋ ኮሚሽነሩ እንኳን ቢሆን ይህን ነገር አቁሚ እያል አልነበረ። ያማንም ቢሆን ወጣ፣ ጃኬቱን ረስቶ ወጣና ብር ቆሞ አዳመት ጀመረ። ይህን ጊዜ ኮሚሽነሩ ኤሊፍን ይህን ጉዳይ ከዚህ በኋላ ሳ እንዳትከታተል፣ እንደውም ለተወሰነ ቀናት ከተማዋን ለቃ ቫኬሽን እንድትሄድ እየነገራ ነው። ኤሊፍ ባይዋጥላትም፣ ነገር ግን ኮሚሽነሩ ይህን ወስነዋል። እሷ ተናዳ ከወጣች በኋላ ያማን ጃኬቴን ረሳሁ ብሎ ተመልሶ መጣ። ጃኬቱን እየወሰደ ነበረ፣ ሰርሀን ከድንገተኛ ክፍል እየወጣ ነው ያለው። ቀዶ ሕክምና ተጠናቀቀ። ነስሊያን እሺ እንዴት ነው ብላ ዶክተሩን ጠይቀችው። ነስሊያን በመጀመሪያ ደረጃ እንድታውቂ ለምፈልገው እኛ የቻልነው ነገር በሙሉ እያደረገን ነው። አቅማችንን የፈቀደውን በሙሉ እናደርጋለን። ነገር ግን ሰርሀን ምናልባት ፓራላይዝ ሊሆን ይችላል ብሎ ነገራት። ከተረፈ ፓራላይዝ እንደሚሆን ሲያስረዳት ደነገጠች። ከዛ ሩያ መታ እየጠየቀቻቸው ነበረ። ሩያ መታ አብራቸው ከጎናቸው ሆና ስታወራቸው፣ የአማን አባቱን ሊያናግረው ሄደ። እሱ የመከረውን ነገር እያስታወሰው ነበረ። ይህም ስሜት ያቱን ስሜት የኮንክ ወይ እስር ቤት ወይ ወደ መቃብር ነው የምታመራው ብላኝ ነበረ ብሎ እያስታውሳል። ጉቨን ግን ምንም ማድረግ አልቻልኩም እያለ አንገቱን አቀርቅሮ ይናገራል። አላስ አባቱ ሊጠይቀው ወደ ክፍሉ አመራ። አባዬ አባዬ እማዬ እኮ እንደማታፈቅር እኮ ታውቃለች እያለ እያወራ አውቃለሁ ይሏል። አይኑ እንደጨፈነ ድንገት ሰርሀን እየነቃ ነበረ። አውቃለሁ ነገር ግን ድንገት ያን ሰው ብታገባው ኖሮ ከኔ ይልቅ ያ ሰው ነበረ እንደ አባት ሆኖ ቤታች ውስጥ የሚኖረው መጫወት ያለብኝን ጨዋታ ተጫወትቻለሁ እያለ አይኑን ከፈተ። አላስ እኔ በእናንተ ጉዳይ መቼም ተስፋ አልቆርጥም ብዬ ነገርያቸው ነበረ አለው። አላስ ዝም ብሎ አየው። አየውና በቀለማ ይልንገናት ብሎ እየወጣ ነበረ ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘው ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠ፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል